መቼም እኮ አንድ ሰው ካራበው ካልጠማው ካልተቸገረ እና ጾሙን ውሎ ካላደረ የሰው ፊት አይገርፈውም አይደል እንዴ? ወድ አይደለም አንድ ሰው ወዱ አይደለም ቪዲዮ ላይ ቀርቦ የሰው ፊት የሚገርፈው ማለት ነው። እና ይህንን መረዳት መቼም ሁላችንም ማያቅተንም እንረዳለን። ስለዚህ ሁላችንም ሀይር ስራ ላይ እንሳተፍ፣ እንረባረብ፣ ተፍተፍ እንበልስ ትውዶቼ ማለት ነው እና ኢንሻአላህ ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ ለእኛው ሚያ ቻና ተከታታዮች ውድ ቤተሰቦቻችን ያ ጀማዓተ ለኸይር እንዴት ናችሁ? ሰላም ናችሁ ወይ? እኛ ጋ አልሐምዱሊላህ፣ እናንተ እንዴት ናችሁ? ዛሬ ደግሞ ይሄው አደረ ያለች ቪዲዮ ይጅላችሁ ማጥቻለሁ ኢንሻአላህ። እናታችን ቤት እስኪ ለዘይራት ብዬ ሂጄ ነበረ እና ይሄን አጋጣሚ ች ልጠቀምበት፣ አንድ ቪዲዮ እንኳን እስኪ እንዲሰራ ፈቀጀልኝ ምናምን ብላኝ ማለት ነው። እና ለልጆቼ የማስተላልፈው መልእክት አለኝ፣ ሊላህ ብለው እንኳን ቢረዱኝ፣ ይችን ረመዷን እንኳን ቢያጾሙኝ ብላ ጠይቃኝ ነው ማለት ነው ውዶች። እና የእህቴን መልእክት ላደርስ ነበር የሄድኩት። እና አሁንም ደግሞ ኢንሻአላህ እንርዳት የምትሉ እህቶች ካላችሁ አህለን ወሰህለን ፊኩም ብያለሁ። በቃ ሁላችንም ሀይረ ስራ ለራስ ነው። የሀይረ ስራም ደሞ ትንሽ የለውም። ወላ እዛ ትንሽ ነገር ለካርድ ብለን ለቤተሰቦቻችን ስንፍቅ ደግሞ ለትችል እናታችን ደግሞ ለካርድ የምትባለዋን ያህል ቆንጠብ ብናደርግበት አይቀንስብንም ይጨምርልናል እንጂ አይደለ እህቶቼ። እና እህቶቼ ሁላችንም እንርዳት ለማለት ፈልጌያለሁ። ሲቀጥል ደግሞ እሷም የምታስተላልፈው መልዕክት አዳም ጠዋት ማለት ነው ውዶቼ

ይሄ ያበጠው ሰውነቷ ነው። ይሄ ከኋላዋ ደግሞ በዚህ በጥቷ በጀርባዋ በኩል በጣም ያበጠ እንትን አላትና ገልብን እንዳናሳያችሁ፣ ያው አጉል ነው ሰውነቷን አለማሳየት እፈልገን ነው ማለት ነው። ይሄ ይተዝ ተጀርባዋ በኩልና ተጥቷ በኩል ያለው ውበት አያስተኛት፣ አያስቀምጣት በቃ አስቅይት ታጓን ያለው ማለት ነው። ስራ እንኳን ሰርታ ወይም ቡና ፍልታ እንኳን መጠጣት አትችልም። ሲቀጥል አንድ ስኒ ስኒ እንኳን ወይ የተቀዳውን ስኒ እንኳን እጇ መጨበጣችልም? ይንቀጠቀጣል፣ እጇ ያፈሳል ማለት ነው፣ ስኒው ይንቀጠቀጣል። የዚህን ያህል ነው ሴትዬ በሽታዋ ማለት ነው። ውዶች እና አንድ ልጅ ያለቻት ግን ያቺ ልጇ ደግሞ እንደኛ እንደናንተ ሄዳ መስራት አቅቷት አይደለም፣ ውጭ ሀገር ማለት ነው። ይችን እናቷን የት ነው ጥላት የምትሄደው? ማን ነው የሚይዝላት የሚለው ነው። አሁን ታልህ ዳር ትዳሯን ትታ እናቷን እየጦረች ነው ያለችው ልጅቱ ማለት ነው። ያው ለእናቷ ብላ ነው የተቀመጠችው። ያው የኛው ጓደኛ ናት። ትዳር መያዝ ልጅ መውለድ ያምራታል፣ ግን ማድረግ አልቻለችም። እናቷን እየጦረች ነው ባለው፣ በቃ ወደዚህም ወደዚያም እያለች ምናምን ነገር ማለት ነው። እና ውዶቼ ይችን እናታችን ይችን ረመዷ እንደው ይህን ረመዷን እንሻ አላህ እንደው ነፍስያችንን አሸንፈን ወላሂ <سؤال> እስከዛ ድረስ ማሻአላ ተባረክ ረሕማን አድርሽልኝ። ያላችሁ ያደረስኩላት የረዳችኋትም ነበረ እናውቃለን። ግን ሌላ ሌላም የባሰም ደግሞ የረዳችሁ ነው በየቦታው በየኸይረ ኸይረ ስራው አካ ሁሌም ቦታ እየተሳተፋችሁ ነው ግን ደሞ እምነት ችለ እናታችን ሁላችንም፣ እስኪ ወላ ሁላችንም እጃችን እንዘርጋላት ነው ምላችሁ እና ደሞ ዱዋ አድርጉላት ላቸዋለሁ። አንቺም ደሞ ዱዋ ማ የምተለዳት ካላችሁ አናግሩኝ ማለት ነው። በሰቁጥሬን ያወታቁታላችሁ እያስባለሁ በእህቶቼም እንደዚያም መቀበል ትችላላችሁ። ሲቀጥል ደግሞ እኔንም ቢሆን ጠይቁ በኮሜንት ማለት ነው እህቶቼ። ወላሂ ይችናትሁን ወይም መላወስ መስራት ወዳ ወዲህ ምናምን ነገር አትችልም ትርዚቅን ወደዛ ወደ ስንት ብሎ ደግሞ ተፍተፍሎቆ መፈለግም ያለ ነው ግን አችልም፣ ቤት ነው ውሎ አዳሯ፣ ቤት ነው የምትቀመጠው። ሲቀጥል ደግሞ አሁን አሁን እንደዚህ ቁጭ ባ ምትዋት ትንሽ መለስ ስላለላት ነው። ግን ሲነሳ አባት ደግሞ ያው ቅስቻ በቅስቻ ነው የምትሆነው፣ ተኋላም ተፊትም ስለሆነ ሰውን እንትን ያበጠው ማለት ነው እና ደግሞ በተረፈ ሁላችሁም ዱዋ አድርጉላት። ከቻላችሁ እጃችሁን ዘርጉላት፣ እንርዳት፣ እንረዳዳ ነው ምላችሁ። ለምታበረታቱን እህቶች፣ ወንድሞች ከልብ እናመሰግናለን። አላ ኸይር እጀዛችሁን ይክፋላችሁ፣ ዱኒያ ወላ አኼራ፣ በሁለቱም ሀገር አላዲስ ታን አላ ይወፍቃችሁ ማለት ነው ውዶቼና ከእንደዚህ አይነት ደግሞ ሰው ታልቸገረው ካራበው ካልተቸገረ የሰው ፊት አይገርፈውም። አይደል እንዴ ይቺ እናታችሁ ወድ አይደለም። አሁን እንደዚህ ቪዲዮ ላይ የወጣችው ቢቸግራት ወይ ቢረባት ብታጣ ነው። እና ይህን መረዳት መቼም ማያቅታችሁ ሁላችን እናቀዋለን። እና ሁላችን የምንርዳ ትላችኋለ ብቶቼ፣ አድርሽልኝ የምትሉ ካላችሁ አደርስላችኋለ ማለት ነው ውዶች